ኢትዮጵያ ለደቡብ ሱዳን ሕዝቦች የምታደርገውን ድጋፍ አጠናክራ እንደምትቀጥል ጠቅላይ ሚኒስትር ዶክተር አብይ አህመድ አስታወቁ። የደቡብ ሱዳን ምክትል ፕሬዚዳንት ቤንጃሚን ቦልሜል ከሀገሪቱ ፕሬዚዳንት ሳልቫኪር ማርዳይት ይዘው የመጡትን መልእክት መቀበላቸውንም ተናግረዋል። ጠቅላይ ሚኒስትሩ በዚህ ወቅት ከምክትል ፕሬዚዳንቱ ጋር ውጤታማ ውይይት ማድረጋቸውን ጠቁመዋል። በደቡብ ሱዳን ያለውን ወቅታዊ የጸጥታና የፖለቲካ ችግር ለመፍታትም ሁሉን አቀፍ ቀጣናዊ አካሄድ እንደሚያስፈልግ በአጽንኦት ገልጸዋል። የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር ከእስራኤል ምክር ቤት አፈ ጉባኤ አሚን ኦሃና ጋር ተወያይተዋል። ውይይቱ በኡዝቤኪስታን እየተካሄደ ከሚገኘው 150ኛው የኢንተር ፓርላሜንታሪ ህብረት መድረክ ጎን ለጎን ተካሂዷል። አፈ ጉባኤ አገኘሁ የኢትዮጵያ መንግስት በሳይንስ ቴክኖሎጂ፣ እና በዘመናዊ ግብርና ዘርፎች ያለውን ትብብር አጠናክሮ መቀጠል እንደሚፈልግም አንስተዋል። አፈ ጉባኤ አሚን ኦሃና በበኩላቸው እስራኤል ከኢትዮጵያ ጋር ያላትን ታሪካዊ ግንኙነት አጠናክራ እንደምትቀጥል አረጋግጠዋል። የናይጄሪያ መከላከያ ኃይል ከፍተኛ አመራሮች የኢንፎርሜሽን መረብ ደህንነት አስተዳደርን እን ጎበኙ። ልኡካኑ በጉብኝታቸው ወቅት ኢትዮጵያ የሳይበር ደህንነትና ሉዓላዊነቷን ለማስጠበቅ የሚያስችል ብቁና ዘመናዊ ተቋም መገንባት መቻሏን ተናግረዋል። ኢትዮጵያና ናይጄሪያ በዲፕሎማሲው መስክ ጥብቅ ወዳጅነት ያላቸው ሀገራት መሆናቸውንና በሳይበር ደህንነት መስክም በጋራ መስራት እንደሚችሉ አመላክተዋል። የአፍሪካ ሀገራት የሳይበር ደህንነት ተቋማት ስትራቴጂካዊ ትብብር በመፍጠር ለአህጉራዊ የሳይበር ደህንነትና ሉዓላዊነት መረጋገጥ መስራት እንደሚገባም ተናግረዋል።